እግዚአብሔር የደስታ ምንጭ ከሆነ በሕይወትህ ምንም ነገር ቢከሰት ደስታህን አይነካብህም። የዝምተኛዋ ንግግሮች አባ ጽጌ ድንግል ማርያም ሆይ ዝምታሽ ከማስደነቅም አለፈ ብሎ እንደ ዘመረው የድንግል ማርያም ሕይወት በአስደናቂ ዝምታ የተከበበ ነበር። ቅዱስ ገብርኤል መጥቶ ባበሰራትና ያንን ሁሉ ምስጋና፣ ያንን ሁሉ ማብራሪያ በሰጣት ጊዜ ወንድ ስለማላውቂ እንዴት ይሆናል? እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ከሚሉ ሁለት አረፍተ ነገሮች በላይ ብዙ ቃል አልተናገረችም። ጌታን በወለደችበት ጊዜም ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር እንደ ተባለላት በረኞች ዝማሬና በልጇ ክብር በልቧ ብቻ ከመደነቁ ውጭ ምንም አልተናገረችም። በቃና ዘገሊላ ሰርግ ቤትም ወይን እኮ የላቸውም የሚላችሁን ሁሉ አድርጉ ከሚሉ ሁለት ፍቱን ቃላት በቀር ብዙ ቃል መናገር አላስፈለጋትም። ልጇ በጭካኔ ተገርፎ በቆሰለ አካሉ መስቀል ተሸክሞ ወጥቶ የሸዋ አክሊል ደፍቶ በተቸነከረበትና በተሰቀለበት በዚያ የመከራ ዕለት የኢየሩሳሌም ሴቶች በጩኸት ሲያለቅሱ፣ ድንግሊቷ ግን ድምጿን ለሰው ከማሰማት ይልቅ አውቀውኛል ልና አይኖችን ከኔ መልሺ በሚያሰኙ እንባን የተሞሉ አይኖቿ የተሰቀለ ልጇን እያየች በሐዘን እሳት ከመቃጠል በቀር ድምጿን አላሰማችም። እቺ የጸጥታ ወደብ ረጅም ንግግር የተናገረችው በኤልሳቤጥ ቤት ነበረ። የተናገረችውም የምስጋና ጸሎት በቤተ ክርስቲያናችን ትልቅ ቦታ የሚሰጠው የዘወትር ጸሎት ነው። በእርግጥም እናት ወደ ልጇ የጸነሰች ድንግል ወደ ጽንሷ የምታቀርበው ምስጋናና ጸሎት እንዴት ልዩ ነው! ሆዷ የእግዚአብሔር መቅደስ የሆነላትና ወደ ቤተ መቅደስ ሳትሄድ መጸለይ የተቻላት ድንግል የተናገረችው ጸሎት ወደ ሰማይ አንጋጣ በሰማይ የምትኖር በማለት ፍንታ ራሷ ሁለተኛ ሰማይ ሆና በእኔ ውስጥ የምትኖር ብላ ወደ ጸነሰችው ጌታ የምትጸልይ እናት ጸሎት እንዴት ያለ ነው! ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ድንግል ማርያም መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል አለች። የድንግሊቱን ጥበብ ተመልከቱ። በመልአክ በመመስገኔ ደስ ይለኛል፣ ከሴቶች ሁሉ የተባረክሽ በመባሌ ደስ ይለኛል፣ አምላክን ለመውለድ በመመረጤ ደስ ይለኛል አላለችም። የእርሷ የደስታ ምንጭ ከእግዚአብሔር የተሰጣትን ነገር ሳይሆን ራሱ እግዚአብሔር ነው። እግዚአብሔር የደስታ ምንጭ ከሆነ በሕይወትህ ምንም ነገር ቢከሰት ደስታህን አይነካብህም። ድንግሊቱ ከሴቶች ሁሉ የተባረከች በመሆኗ ደስ ያላት ብትሆን ኖሮ ከዚያ በኋላ ከሴቶች ሁሉ የተንከራተተች ከሴቶች ሁሉ ያዘነች፣ ከሴቶች ሁሉ በዲያብሎስና ጭፍሮቹ የተጠላች፣ በሄሮድስ በአይሁድ የተነቀፈች መሆኗን ስታይ ደስታዋ በጠፋ ነበር። እርሷ ግን ደስታዋ የመነጨው ከአምላኳ ብቻ ነበር። ፍጹም የሆነ ውስጣዊ ደስታን ማግኘት የሰው ልጅ ትልቁ ምኞት ነው። ሰዎች ደስታን ፍለጋ ብዙ ይደክማሉ። ድንግሊቱ ግን የደስታ ሁሉ ምንጭ ሆነው አምላክ ከእርሷ ጋር ነውና በፍጹም ደስታ ደስ ይላታል። የድንግል ማርያም ደስታ ልጇ ደስታችሁን የሚወስድባችሁ የለም ያለው አይነት ደስታ ነበር። ተፈሲ ፍስት፣ ደስተኛይት ሆይ ደስ ይበልሽ፣ መዋዘ ፍስሐ፣ የደስታ መፍሰሻ ሆይ ብለን የምናመሰግናት እመቤታችን ቅድስት ድንግል ማርያም ከማንም የሚበልጥ ደስታ በእርሷ ዘንድ ነበር። ደስተኛ የነበረችው በምድር በነበራት ቆይታ የሚያስደስት ኑሮ ስለነበራት ግን አልነበረም። እንደ እርሷ የተሰደደ እንደ እርሷ ያለቀሰ እንደ እርሷ የተጨነቀ ፍጡር አልነበረም። እንደ ክርስቶስ መከራ የተቀበለ እንደሌለ እንደ ድንግል ማርያምም ያዘነ አልነበረም። እርሷ ግን ለሌሎች የሚተርፍ ወደ ኤልሳቤጥ የሚሻገር ወደ ውስጥ ወዳለ ጽንስ የሚጋባ ጥልቅ ደስታ ነበራት። ቅዱስ ያሬድ በነፍሷ ደስ ተሰኝታ በሆዷ ተሸከመችው እንዳለ እርሷ የተደሰተችው ሥጋዊ ደስታን አልነበረም። ከመንፈስ ቅዱስ ፍሬዎች አንዱ ደስታ ነውና ቅድስቲቱ ከማንም ጋር ያልነበረ ደስታ ነበራት። በርግጥ ደስታን ወልዳ ደስ ባይላት ይደንቀን ነበር። እርሷ የወለደችው የመላእክት ተድላ ደስታቸው ነው። እርሷ የወለደችው መወለዱ ለሰው ሁሉ ደስታ የሚሆን ታላቅ የምስራች የሚሆን ልጅን አይደለምን? እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለውን አንድያ ልጁን ልጇ እንዲሆን ሰጥቷታልና እርሷም በልጇ ደስ ይላታል። ንጉሥ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ካለ እግዚአብሔር የዘጠኝ ወር ቤቱ አድርጎ ያደረባት ድንግል ምንኛ ደስ ይላት ይሆን? መወለዱ ሰውና መላእክትን በደስታ እንዲዘምሩ ካደረገ የወለደችው ድንግል ምንኛ ደስ ይላት ይሆን? ጌታ ለሐዋርያቱ ስማችሁ በሰማይ ስለ ተጻፈ ደስ ይበላችሁ ካላቸው፣ እግዚአብሔር ሁለተኛ ሁለተኛይቱ ሰማይ አድርጎ ዙፋን ያደረጋት በምድር ያለች የጠፍር ባልንጀራ የአርያም እህት ማርያም ምንኛ ደስ ይላት ይሆን? እመቤታችን ሆይ እባክሽ ከአንቺ ላይ ከፈሰሰው ደስታ ቀድተሽ ወደ እኛ ወደ ሐዘንተኞቹ አፍስሺ። እንሆ እንደ ላካት ርግብ የመከራ ውሃ ጎደለ ብለሽ ታበስሪን ዘንድ ወደ እኛ ነይ። ኔ ርግቤ የትናዝዝን ይሐዘን ልቤ ርግቤ ሆይ፣ ከሐዘኔ ታረጋግኝ ዘንድ ነይ እንዳለ ሊቁ። የብርሃን እናት ዲያቆን ሄኖክ ኃይሌ የብርሃን እናት ዲያቆን ሄኖክ ኃይሌ የዝምተኛዋ ንግግሮች። አባ ጽጌ ድንግል ማርያም ሆይ ዝምታሽ ከማስደነቅ ማለፈ ብሎ እንደ ዘመረው የድንግል ማርያም ሕይወት በአስደናቂ ዝምታ የተከበበ ነበር። ቅዱስ ገብርኤል መጥቶ ባበሰራትና ያንን ሁሉ ምስጋና ያንን ሁሉ ማብራሪያ በሰጣት ጊዜ ወንድ ስለማላውቂ እንዴት ይሆናል? እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ከሚሉ ሁለት አረፍተ ነገሮች በላይ ብዙ ቃል አልተናገረችም። ጌታን በወለደችበት ጊዜም ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር እንደ ተባለላት በረኞች ዝማሬና በልጇ ክብር በልቧ ብቻ ከመደነቅ ውጭ ምንም አልተናገረችም። በቃና ዘገሊላ ሰርግ ቤትም ወይን እኮ የላቸውም የሚላችሁን ሁሉ አድርጉ ከሚሉ ሁለት ፍቱን ቃላት በቀር ብዙ ቃል መናገር አላስፈለጋትም። ልጇ በጭካኔ ተገርፎ በቆሰለ አካሉ መስቀል ተሸክሞ ወጥቶ የሸዋ አክሊል ደፍቶ በተቸነከረበትና በተሰቀለበት በዚያ የመከራ ዕለት የኢየሩሳሌም ሴቶች በጨወት ሲያለቅሱ ድንግሊቷ ግን ድምጿን ለሰው ከማሰማት ይልቅ አውቀውኛል ልና አይኖችን ከኔ መልሽ በሚያሰኙ እምባን የተሞሉ አይኖቿ የተሰቀለ ልጇን እያየች በሐዘን እሳት ከመቃጠል በቀር ድምጿን አላሰማችም። እቺ የጸጥታ ወደብ ረጅም ንግግር የተናገረችው በኤልሳቤት ቤት ነበረ። የተናገረችውም የምስጋና ጸሎት በቤተ ክርስቲያናችን ትልቅ ቦታ የሚሰጠው የዘወትር ጸሎት ነው። በእርግጥም እናት ወደ ልጇ የጸነሰች ድንግል ወደ ጽንሷ የምታቀርበው ምስጋናና ጸሎት እንዴት ልዩ ነው! ሆዷ የእግዚአብሔር መቅደስ የሆነላትና ወደ ቤተ መቅደስ ሳትሄድ መጸለይ የተቻላት ድንግል የተናገረችው ጸሎት ወደ ሰማይ አንጋጣ በሰማይ የምትኖር በማለት ፍንታ ራሷ ሁለተኛ ሰማይ ሆና በእኔ ውስጥ የምትኖር ብላ ወደ ጸነሰችው ጌታ የምትጸልይ እናት ጸሎት እንዴት ያለ ነው! ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ድንግል ማርያም መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል አለች። የድንግሊቱን ጥበብ ተመልከቱ። በመልአክ በመመስገኔ ደስ ይለኛል፣ ከሴቶች ሁሉ የተባረክሽ በመባሌ ደስ ይለኛል፣ አምላክን ለመውለድ በመመረጤ ደስ ይለኛል አላለችም። የእርሷ የደስታ ምንጭ ከእግዚአብሔር የተሰጣትን ነገር ሳይሆን ራሱ እግዚአብሔር ነው። እግዚአብሔር የደስታ ምንጭ ከሆነ በሕይወትህ ምንም ነገር ቢከሰት ደስታህን አይነካብህም። ድንግሊቱ ከሴቶች ሁሉ የተባረከች በመሆኗ ደስ ያላት ብትሆን ኖሮ ከዚያ በኋላ ከሴቶች ሁሉ የተንከራተተች፣ ከሴቶች ሁሉ ያዘነች፣ ከሴቶች ሁሉ በዲያብሎስና ጭፍሮቹ የተጠላች፣ በሄሮድስ በአይሁድ የተነቀፈች መሆኗን ስታይ ደስታዋ በጠፋ ነበር። እርሷ ግን ደስታዋ የመነጨው ከአምላኳ ብቻ ነበር። ፍጹም የሆነ ውስጣዊ ደስታን ማግኘት የሰው ልጅ ትልቁ ምኞት ነው። ሰዎች ደስታን ፍለጋ ብዙ ይደክማሉ። ድንግሊቱ ግን የደስታ ሁሉ ምንጭ ሆነው አምላክ ከእርሷ ጋር ነውና በፍጹም ደስታ ደስ ይላታል። የድንግል ማርያም ደስታ ልጇ ደስታችሁን የሚወስድባችሁ የለም ያለው አይነት ደስታ ነበር። ተፈሲ ፍስት፣ ደስተኛይቱ ሆይ ደስ ይበልሽ፣ መዋዘ ፍስሐ፣ የደስታ መፍሰሻ ሆይ ብለን የምናመሰግናት እመቤታችን ቅድስት ድንግል ማርያም ከማንም የሚበልጥ ደስታ በእርሷ ዘንድ ነበር። ደስተኛ የነበረችው በምድር በነበራት ቆይታ የሚያስደስት ኑሮ ስለነበራት ግን አልነበረም። እንደ እርሷ የተሰደደ እንደ እርሷ ያለቀሰ እንደ እርሷ የተጨነቀ ፍጡር አልነበረም። እንደ ክርስቶስ መከራ የተቀበለ እንደሌለ እንደ ድንግል ማርያምም ያዘነ አልነበረም። እርሷ ግን ለሌሎች የሚተርፍ ወደ ኤልሳቤጥ የሚሻገር ወደ ውስጥ ወዳለ ጽንስ የሚጋባ ጥልቅ ደስታ ነበራት። ቅዱስ ያሬድ በነፍሷ ደስ ተሰኝታ በሆዷ ተሸከመችው እንዳለ፣ እርሷ የተደሰተችው ስጋዊ ደስታን አልነበረም። ከመንፈስ ቅዱስ ፍሬዎች አንዱ ደስታ ነውና ቅድስቲቱ ከማንም ጋር ያልነበረ ደስታ ነበራት። በእርግጥ ደስታን ወልዳ ደስ ባይላት ይደንቀን ነበር። እርሷ የወለደችው የመላእክት ተድላ ደስታቸው ነው። እርሷ የወለደችው መወለዱ ለሰው ሁሉ ደስታ የሚሆን ታላቅ የምሥራች የሚሆን ልጅን አይደለምን? እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ነው ያለውን አንድያ ልጁን ልጇ እንዲሆን ሰጥቷታልና እርሷም በልጇ ደስ ይላታል። ንጉሥ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ካለ፣ እግዚአብሔር የዘጠኝ ወር ቤቱ አድርጎ ያደረባት ድንግል ምንኛ ደስ ይላት ይሆን? መወለዱ ሰውና መላእክትን በደስታ እንዲዘምሩ ካደረገ የወለደችው ድንግል ምንኛ ደስ ይላት ይሆን? ጌታ ለሐዋርያቱ ስማችሁ በሰማይ ስለ ተጻፈ ደስ ይበላችሁ ካላቸው፣ እግዚአብሔር ሁለተኛይቱ ሰማይ አድርጎ ዙፋን ያደረጋት በምድር ያለች የጠፍር ባልንጀራ የአርያም እህት ማርያም ምንኛ ደስ ይላት ይሆን? እመቤታችን ሆይ እባክሽ ከአንቺ ላይ ከፈሰሰው ደስታ ቀድተሽ ወደ እኛ ወደ ሐዘንተኞቹ አፍስሽ! ንሆ እንደ ላካ ትርግ የመከራ ውሃ ገወደለ ብለሽ ታበስሪን ዘንድ ወደ እኛ ኔ ኒ ርግቤ ትናዝዝኒ ሐዘነ ልቤ ርግቤ ሆይ ካሐዘን የታረጋግኝ ዘንድ ነይ እንዳለ ሊቁ የብርሃን እናት ዲያቆን ሄኖክ ኃይሌ።